አሰላሙ አለይኩም ራመቱላ በረካት። እንግዲህ ነብሯ ብድግ ብላ መታለች ማለት ነው። ከዚህ በላይ እንጠብቅሻለን የኔ ውድ ነብሮ ነሽ እንድትመጪ ነው የምንፈልገው፣ ማለት ነው እያለቀች ሳይሆን ነብሮ ነሽ እንድትመጪ ነው የምንፈልገው። እና እናትየዋም ያው እንደኔ ደግሞ የናፈቀች በጣም ናፍቃኝ ነበር፣ የምሬን ነው ማለት ትላንት፣ ከትላንት ስንት ቀን አልመጣችም እና በጣም ነበር የናፈቀችን። ዛሬ ስላየኋት በጣም ነው ደስ ያለኝ። ያው እንደኔ የናፈቀቻችሁ ስላያችኋት ደስ ያላችሁ ደግሞ አላችሁ ማለት ነው። እና አራስ እንግዲህ በኢትዮጵያ ባበሻ እንትን ባህል ያው ሁለት ወር ነው እና ሶስት ወር እንደዚህ ይታረሳሉ፣ ይመስለኛል ካፍ ከቂጣቸው ነው የሚበሉት ማለት ነው እና ሩታዬ ቁጭ ብሎ መብላቱን ማን አገኘው? ቁጭ ብለሽ ቢ ማለት ነው። ቁጭ ብለሽ መብላት እኮ ነው፣ መውጣት አያስፈልግም። የምን ሙሽራ ሆነሽ መውጣት ነው ያለብሽ ማለት ነው እና እናትየዋ ግን በጣም ተጨንቆ ነበረ፣ በጣም ያሳዝናሉ እና እህትየዋም ያው አትወጭም እያልቻት እየተከራከረቻት ነበር። ሜላትም ያው አጥሚት እየሰራውላት ነው ብላ ሄዳች። ተከራክረው ማለት ነው እና ሩታዬ እንግዲህ እንደዚህ ያድርቀሻቸዋል። እንግዲህ ብድሩን ትችዋለሽ ማለት ነው። ያው ይመልሱልሻል ሁለቱም ማለት ነው። ያው ሶስት ናቸው ለካ ይመልሱልሻል እና ደግሞ ልጅ ስታቅፍ አታምርም። የኔ ወድ እናትያ ደግሞ እናት ያኔ ግዴታዬን አልትወጣውም። አይጠረጥሩም እንዴ? ፍራንክ እንደሆነ የምር እንደዚህ ቢጃማ ለብሳ መቼም ትወጣለች ብለው አያስቡም። አኬድ እርግጠኛ ነኝ። ዜና ማለት ነው። እናትዬዋ ተጨንቀው ምናምን ሳይ ያው አንዳንድ ጊዜ ምን አለመሰለኝ የእኛ ሰው ማለት ነው ከስታችሁ ስትወጡ አልታረሰችም፣ ወፍራችሁ ስትወጡ ደግሞ ኧረ እንደዚህ ቦክ ታወጣች ምናምን ይላል አበሻ ማለት ነው። ያው ታውቃላችሁ የአበሻ ናፍና፣ እናትዮዋ ደግሞ ልጃ ወፍራ በቃ እንዳራስ ሆና እንድትወጣ ነው የሚፈልጉት ማለት ነው። እና ሩታይም ያው እንግዲህ እንደዚህ አታስጨንቂያቸው አታስጨንቂያቸው፣ እና አንቺም ደሞ ያው በብዙ ጭንቀት ነው እንደዚህ ያልሽ፣ ተረጋጊ ፍራንክ ደግሞ አታድርጊያቸው የምር ያሳዘኑኝ፣ በጣም ተጨንቀው ምናምን ማለት ነው እና እናትየዋ ናት ያሳዘነችኝ በነገራት እህቷ። ያው ወጣቱም ስለሆነ ችግር የለውም ግን ማዘር ያሳዝናሉና እንግዲህ ብድሩን ያው ትችየዋለሽ፣ የሚመጣብሽን ነገር ትቀቢዋለሽ ማለት ነው። እና ግን በጣም ነው ደስያ የምር ነው እላችሁ። እና ደብሮኝ ነበር ምናምናት በጣም ዛሬ ብዬ ማለት ነው። እና ናፍቃይ ነበረ በጣም ደስ ብሎኛል የኔ ውድ። ከዚህ በኋላ ጀግናውነሽ እንድትመጪ ነው ምንፈልገው።